ያለች ምን አይነት ልጅ እንደነበረች ጠንቅቃ ታውቃታለች ማለት ነው። ሰራተኛ ሲጠግብ እንዲህ ያደርገዋል ትላለች። ምን ይሄ ብቻ በሙዚቃ ማቀነባብራን የለቀቀችው፣ የአገሬ ልጆች ዛሬ ጊዜ አትቀደሙ። የሆነ ችግር ከደረሰብን በኋላ ኤምባሲ ያለን ህጋዊ ነ መንግስት አለን ማለት ዋጋ የለውም፣ እና እባካችሁ ራሳችን ጠብቀን እንስራ። በተለይ አዲስ ወደ አረባ ሀገር መጥታችሁ በአረብ ቤት ውስጥ እየሰራችሁ ቶቼ ከዚህ ነገር ራሳችሁን ነጻ አድርጋችሁ እባካችሁን ለመስራት ሞክሮ ነው የምለው አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ እኔ ያለው አልሐምዱሊላ መይሙና ሸቃለት ነኝ ዛሬም በአዲስ ቪዲዮ መጥቻለሁ አብራችሁኝ ቆዩ ውድ ቤተሰቦቼ የሀገሬ ልጆች እንግዲህ አንዳንድ ቶቼ ቻናሎች ምን ሆኖብሽ ነው እያላችሁ ነው ቻናል እንግዲህ አርባ ሰባት ሺ ሰባት መቶ ሰብስክራይ ምናምን የደረሰ ቻናል ተዘግቶብኝ አዲስ ከፍቼ ነው ስለዚህ ላይክ ሸር፣ ሰብስክራይብ እያደረጋችሁ ወደ ነበርኩበት መልሱኝ ማለት ነው። ውድ ቤተሰቦች መግቢያ ላይ ቀንጨብ አድርጌ ያሳየኋችሁን ቪዲዮ አይቼ ማለፍ ስላልቻልኩኝ በዚያ ቪዲዮ ለመስራት ተገድጄ መጥቻለሁ ማለት ነው። እውነቴን የምላችሁ ሮመዳን ከገባ ወዲህ የሚታየው ነገር የእህቶቻችን ስቃይ ከድሮ ይለያል። ወላሂ እውነቴን የምላችሁ እኔ ቪዲዮ ስለማልሰራ እንጂ በየጊዜው በየቀኑ በየደቂቃው የሚወጣው የሚታየው ነገር በጣም ያሳዝናል። ስለዚህ አንድ ነገር በራሳችን እስከሚደርስ መጠበቅ የለብንም በሌሎች እየደረሰ ባለው ነገር ልንማር ግድልናል ብያምናለሁ ማለት ነው። እንግዲህ ውድ ቤተሰቦች ቀደም ሲል ቪዲዮን ያያችው እህታችን እንደ ማንኛውም ስደተኛ ሰርታ ልትለወጥ ጥሩ ነገር አቅዳ ተሰዳ ነበር። እሷ ግን ያሰበችው ቀርቶ ያላሰበችው ገጥማት እንግዲህ በምን ሁኔታ ውስጥ እንዳለች በትንሹም ቢሆን ለማየት ሞክረናል ማለት ነው። ልጅቷ እንግዲህ የምትኖረው የተባለ ሳውዲ አረቢያ ውስጥ ነው። መዳን ቤት ውስጥ ተቀጥራ እየሰራች ያው አመማት። ስትታመም ወደ ሕክምና ይዘዋት ሄዱ ማለት ነው። እንግዲህ እየተሰጣት ያለ ሕክምና ሌላ ነው መሰለኝ። ልጅቷ ደግሞ እንዴት እንደምትሆን እንግዲህ አይታችኋታል ማለት ነው። የሚያሳዝነው ነገር ልጅቷ ጤነኛ እያለች እንዴት እንደነበረች በትንሹ ምንም እንኳ ገንዘብ እየከፈለቻትን ቢሆንም ስታገለግላት እንደነበርም ጠንቅቃ ታውቃለች ማለት ነው። ዛሬ ላይ ግን ያዘ ይዟት እንዳያቸዋት ልጅቷ ግሊኮስ እየወሰደች ነው። ግሊኮስ እየወሰደች እያለ ምን አይነት እንቅስቃሴ እንደምታደርግ እንዴት እንደምትሆንም ደግሞ አይተናል ማለት ነው። በዚያን ሰዓት ሌላ ለበለጠ ጉዳት ልትዳረግ ትችላለች፣ ገብቷቸዋል። መርፌ ካለ የግሊኮሱ እሱም ሊሰበርባት ይችላል። ብቻ ብዙ ነገር አለ። ግን ለዚህም ነው ዛሬ ጊዜ አትቀደሙ ያልኳችሁ። ገብቷቸዋል። ለምን ብትሉ እህኔ ይች ልጅ የአረቦቹ የቤተሰቡ አንድ ክፍል ወይንም ልጃቸው ብትሆን ኖሮ ካሜራ ደቅና እንዲህ ከማድረግ ይልቅ የተሻለ ሌላ ነገር ለማግኘት ወይንም ለእሷ የተሻለ ህክምና ያህላሻላትም ሌላ ነገር ልሞክርላት ብላ በተራራጠች ነበር ግን ይች ምስኪን ስደተኛ ማንም ከጎኗ ስለሌለ ካሜራዋን ደቅና ቪዲዮ ቀርጻ ከመቀረጿን በላይ ደግሞ ልብ የሚሰብረው ነገር ሰራተኛ ሲጠግብ እንዲህ ያድርገዋል ብላ ፖስት አደረገችው ማለት ነው ምን ይሄ ብቻ፣ ልክ ልጅቱ ታማ ሳይሆን ውዳና ፈልጋ እየጨፈረች ለማስመሰል በሙዚቃ ማቀነባብሮታል። ወላሂ በጣም ነው የሚያሳዝነው። በጣም ብዙ አረቦች እየተቀባበሉት እየተሳለቁባት ነበር፣ ኮመንት ላይ ማለት ነው። ልክ ደግሞ የሀገሯ ልጆች ስሜቱን፣ ሁኔታውን ለምን እንደዚህ እንደሆነች በትንሹም ቢሆን የሚረዱት ስደተኞች ደግሞ ምን አይነት ኮመንት እንደ ኮመንቶ አይቻለው። እንዲሁም ደግሞ በጣም ብዙቶች ተስፋ የቆረጡ። እኔም ከትንሽ ቀን በኋላ እንዲህ መሆኑ አይቀርም የምታሳብድ በጭንቀት እኔም አረብ ሀገር እንዲህ አልመሰለኝም ነበር እያሉ ብቻ በብዙ ራሳቸውን ጭንቀት ውስጥ የከተቱቶች እንዳሉ ኮመንት ላይም ለማየት እያለው ማለት ነው። የሀገሬ ልጆች በመጨነቅ ለውጥ የለም፣ ጠንክሮ በመስራት ቢሆን እንጂ። ስለዚህ ጠንክረን ደግሞ የምንሰራው የምንለወጠው ደግሞ ጤነኞች ስንሆን ነው አይደል? ጤነኛ ካልሆነ ማንም አይፈልገን። ማወታ ነው የምትወረውራት። ገባቸው። ታማ እንኳን ህክምና ገብታ ምን እንደምታደርጋት እያየን ነው። ስለዚህ እባካችሁ በተለይ አዲስ የመጣችሁ ቶቼ ራሳችሁን ከጭንቀት ነጻ አድርጋችሁ ለመስራት ሞክሩ። አትጨናነቁ። የጭንቀት መጨረሻው እብደት ነው። እንዳያችሁ አትወጣውን የምታሳዝነው፣ ወላይ ልጅቷ እንደዚያ የምትሆነው እሷ ለመጨፈር ፈልጋ ሳይሆን አማት ነው። እነሱ ግን ልክ ወዳና ፈልጋ ያደረጉት ያደረገችው አስመስለው እየተሳለቁባት ነበር። ስለዚህ ዛሬ ጊዜ አትቀደሙ። የሆነ ችግር ከደረሰብን ማንም የለ። ህጋዊ ነኝ ኤምባሲ ያለኝ ምናምን ብትሉ ማፊ ፈይዳ። እናማ አስቀድመን ራሳችንን እንጠብቅ ነው የምለው። በማይመለከተን ቦታ አንግባ፣ ወደ ራሳችን እንመለስ። የሚያስጨንቀንን ነገር ከማድረግም እንቆጠብ። ለምሳሌን እንደዚህ የሚሰራው ቪዲዮ የሚያስጨንቃችሁ ከሆነ ይሄን ቪዲዮ አለማየት፣ ከኔ ቤት አለመምጣት። ሙዚቃ የምታደምጡ ልጆች ካላችሁ አቆሙ። ሙስሊሞች ሶላታችሁ ላይ ጠንካራ ሁኑ፣ ዱዓ አድርጉ። ክርስቲያኖቹም እንዲሁ ጾለት አድርጉ። የማይመለከታችሁ አርሲ ኩርሲ ቦታ አትገኙ። ወላሂ የማይሆን ቦታ ላይ ከተገኛችሁ ሙዚቃ ካደመጣችሁ ሆዲ ብሳችኋል፣ ሌላ ነገር ውስጥ ትገባላችሁ። ስለዚህ ከሚጠማችሁ ቦታ ላይ ለመገኘት ሞክሩና ራሳችሁን አስከብራችሁ ጤናችሁንም ደግሞ ካላበታች እናንተ በተቻላችሁ አቅም በረፍት ሰዓታችሁ ስልክ ላይ ከማፍጠጥ ይልቅ ረፍታችሁን አድርጋችሁ በሰላም ሰርታችሁ በሰላም ወደ ሀገራችሁ ለመግባት ሞክሩ ነው የምለው። ከወደቃችሁ ማንም የላችሁ፣ ወድቃችሁ ነው የምትቀሩት። ገባችሁ። ጤነኞች ከሆነ ግን ያሰብነውን ነገር እኛ ጀግኖች ከሆነ ሰርተን ማሳካት እንችላለን። ካልሆነሳ በመጣችበት እግሯን ዝግዝጋ የምጥላት አውጥታ ነው የምትወረውራት። ምን በወጣትና እሷ ሰው ብትሆን ኑሮ ሰራተኛ ሲጠግብ እንዲህ ያደርጋል ትላት ነበር፣ አትልም ነበር። ግን እነሱ ይኸው መሳለቂያ ነው የምትሆኑት። አረብ ይወደናል ብላችሁ ደግሞ ደንበር ያለፈ ጉልበታችሁን ብዝበዛ አታድርጎሽ። የራሳችሁን የሚመለከታችሁን ስራ ብቻ ለመስራት ሞክሩ ነው የምለው። በጣም ነው ያሳዘነች። ወላህን የምን እንደምል አላውቅም። ሰላም ሰላሙኑልኝ።